በ1035 ቅድመ ልደተ ክርስቶስ ወይም 6466 ዓመተ ዓለም መጋቢት አራት ቀን ተወለድኩ። አባቴ ዳዊት፣ እናቴ ቤርሳቤህ ይባላሉ። ንጉሥ ሰሎሞን ነኝ። አባቴ ዳዊት ሕግ ተላልፎ ካገባት ከሌላ ሴት የተወለድኩ ልጅ ነኝ። እግዚአብሔር አባቴን ከገሠጸውና እርሱም በፍጹም ልቡ ንስሐ ከገባ በኋላ ስለ ልቡ ንጽህና ይቅር ብሎት፣ በፈቃዱም ቤርሳቤህን አገባት። ከእርሷም ተወለድኩ። ሰሎሞንም ብሎ ያወጣልኝ ለዛ ነበር። ሰሎሞን ማለት መስተሳልም፣ መተራረቂያ፣ ሰላም ማውረጃ ማለት ነውና እስከ 12 ዓመቴ ድረስ በአባቴ በቅዱስ ዳዊት ቤተ መንግሥት አደግኩ። በ12 ዓመቴም ነገሥኩ። ወዲያው በገባኦን ወጥቼ ለእግዚአብሔር መሥዋዕትን አቀረብኩ። እግዚአብሔር በሌሊት በሕልም ተገለጠልኝ። ምን እንድሰጥህ ትፈልጋለህ? አለኝ። እኔም አሁንም አቤቱ አምላኬ ሆይ እኔም ባሪያህን በአባቴ በዳዊት ፈንታ አንግሰኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ ባሪያህም ያለው አንተ በመረትኸው ሕዝብህ ስለ ብዛቱም ይቈጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው፣ አለዛማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ይህን ነገር ስለለመንኩ ነገሩ እግዚአብሔርን ደስ አሰኘውና ፍርድን ተለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን ባለጠግነትንም ሳትለምን ይህን ነገር ለመንሃልና፣ እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሣ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም በነገሥታት የሚመስልህ ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቻለሁ። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ ይሄድህ እንደሆነ ዕድሜህን አረዝመዋለሁ አለኝ። በነገሥኩ በአራተኛ ዓመቴ ጀምሬ የእግዚአብሔርን ቤተ መቅደስ በሰባት ዓመት ውስጥ ሠራሁ። ከአባቴ ከዳዊት ዘር እንደምትወለድ አባቴ ነግሮ የነበርና ዘሩን ያበዛው መስሎኝ ብዙ ሴቶችን ለራሴ አደረግኩ። ሥጋዊ ደማዊ ነኝና በጣም ብዙ ሴቶችን አብዝቼ በያዝኩ ቁጥር ነገሩ መንገድ ሳተብኝና፣ በአረማውያን ሴቶች ፍቅር ሳይቀር እየታለልኩ ለጣዖት እስከ መስገድ ደረስኩ። በዚህም እግዚአብሔር ጭቃ ዘነብኝና በራእይ ተገልጦ ገሰጸኝ። አንተም ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ፣ እንዳዘዝሁም ሁሉ ብታደርግ ስርዓቴንና ፍርዴንም ብትጠብቅ ከአባቴ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረግኩ የመንግሥትን ዙፋን አጸናለሁ ብሎ የሰጠውን ቃል ኪዳን አልጠበቅኩምና መንግሥቴን ለሌላ አሳልፎ እንደሚሰጥብኝ ነገረኝ። ነገር ግን ስለ ወዳጄ ስለ ዳዊት ስል በአንተ ላይ ክፉን አላደርግም አለኝ። የእንስሰማ ማቅለብ ሺ አመድነስል ሺ በፍጹም ልቤ በማልቀስ ንስሓ ገባው። የተሰጠኝን ቃል ኪዳን ባለመጠበቄ መንግሥቴ ለሌላ ተላልፎ በመሰጠት ቅጣቴን ብድራቴን የተቀበልኩ ብሆንም ንስሓዬን ስለ ተቀበለው አምስቱን መጻሕፍት ገልጦልኝ ደረስኳቸው። እነዚህም መጽሐፈ ጥበብ፣ መጽሐፈ ተግሣጽ፣ መጽሐፈ መክብብ፣ መጽሐፈ ምሳሌና መሐሌየ መሐሊይ ዘሰሎሞን ናቸው። የጥበበኝነቴ ዜና በዓለም ሁሉ ተሰምቶ ነበርና ይልቁንም የትንቢት ቃልን ከሚያውቁት ከኢትዮጵያውያኑ ምድር ይህን ጥበብ ልታይ ልትፈትንም ያሰበችው የሳባዋ ንግሥት አገር አቋርጣ ወደ እኔ መጣች። ስሟ ኢትያኤል ይባል ነበር። መጽሐፍ ግን ስሟን አይጠራውም። በምትገዛው አገር በመዲኗ ስም የሳባዋ ንግሥት ብሎ ይጠራታል። ከተማዋ ከእርሷ በፊት በነገሰው አጼ የተቆረቆረችው ሳባ ነበረችና በኋላም በወንጌል ዘመን ይቺ ሀገር ጠፍታ ስለነበር ባልጠፋው ስም የአዜብ ንግሥት ብሎ ራሱ ኢየሱስ ጠርቷታል። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰሎሞንን ጥበብ ለመስማት ከምድር ዳር መታለችና እነሆም ከሰሎሞን የሚበልጥ ከዚህ አለ ብሏል። ከኔ ደርሳ ከተመለሰች በኋላ የአገሯ ሰዎች ማክዳ የሚል መጠሪያ ሰጠዋታል። ኢትያኤል የኔን ጥበብ ለመፈተን መጥታ ከእኔ ጸንሳ ተመልሳለች። እብናል ሐኪም የተባለውን ምኒልክንም ወለደች። እሱም የእናንተ ንጉሥ የሆነው ቀዳማዊ ምኒልክ ነው። የንጉሥ ልጅ ሆኜ በ12 ዓመቴ የነገሥሁ ንጉሥ ነኝና ረሃብ የሚባለውን ቃል እንኳ አላውቅም ነበር። ለማኝም አላውቅም ነበር። አንድ ቀን በሰገነቴ ላይ እንዳለሁ አንድ ድሃ መጥቶ ሲለምን አየሁ። ምንድን ነው እሱ ብዬ ጠየቁ። ያጣ የነጣ ምንም የሌለው ሰው ነው አሉኝ። በእኔ መንግሥት ጊዜ ረሃብተኛ፣ ችግረኛ የለምና ሰላይ ሳይሆን አይቀርምና ገርፈህ አባረው አልኩት። ገርፈው አባረሩት። ያ ድሃው እኔን በጅራፍ አስገረፈኝ ብሎ አዘነብኝ አለቀሰብኝ። ሰውነቴን ስታጠብ ባጣኋት ቀለበት የተነሳ ዙፋኔንም አጣው። በዚህም ሶስት ወር ሙሉ እየለመንኩ በላው፣ ጠጣው። በመጨረሻ ወደ አሳ አስጋሪዎች ሄጄ አብሉኝ፣ አጠጡኝ ብላቸው አንተ ማነህ አሉኝ። እኔ ሰሎሞን ነኝ አልኳቸው። ደንግጠው አንዱን ቢሰጡኝ ያን የእንቁ ቀለበቴን አገኘሁት። ከጣቴ ሳደርገው፣ ከበው ጌታችን ሺህ ዓመት ንገስ፣ ጌታችን ሺህ ዓመት ንገስ ብለው ከቤተ መንግስቴ አስገብተውኛል። ስለዛም ነው በምሳሌ ስለ ድሃ አብዝቼ የተናገርሁት። በድሃ የሚያላግጥ ፈጣሪውን ይሳደባል፣ ለድሃ የሰጠ ለእግዚአብሔር ማበደሩ ነው ብዬም ተናገርሁ። ታሪኬና ጥበብ የተሞላባቸው ድንቅ ድንቅ የሆኑ ሥራዎቼ ተነግረው የሚያልቁ አይደሉም። በነገሥኩበት 40 ዘመኔ በ52 ዓመቴ በሰኔ 23 ዕለት በሰላም አረፌ። የአባቶቼን ርስት ወርሻለሁ። ሕይወታችሁን በተስፋ አኑሩት። ተስፋ ያለመልማል። ነገ ጥሩ ነገር እንደሚመጣ በማሰብ ካልኖራችሁ በቀር ዓለም በተስፋ አስቆራጭ ነገሮች የተሞላች ናት። እናንተ ግን መልካሙን ሁሉ ተስፋ በማድረግ ኑሩ እላችኋለሁ።